ሴት ልጅ ወደ ህይወተ ለምን ተመልሳ ትመጣለች አልያም ደግሞ የምትወዳት ሴት ወደ ህይወተ ተመልሳ እንድትመጣ ምን ማድረግ መቻል አለብህ የሚለውን እንነጋገር። የመጀመሪያው ነገር ያንተ አለመኖር እንዲሰማት ታድርግ። በአንድ ሴት ውስጥ በነገራችን ላይ አብዝቶ መገኘት ዋጋ ያሳጣል፣ ለራስ የሚሰጥ ክብርና ቫልዩ ዝቅ ያደርጋል። ለዛም ነው ያንተ አለመኖር እንዲሰማት ማድረግ መቻል ያለብህ። ብዙ ወንዶች የሚሳሳቱት ወይም ደግሞ የምንሳሳተው ውስጥ ምንድን ነው ከዛች ሴት ላይ በአካል እንርቃለን፣ ነገር ግን በስሜት ደግሞ አንርቅም። ለአንድ ሳምንት ለሁለት ሳምንት አልያም ደግሞ ለወራት ተርቀን ነገር ግን ማታ እንዴት አመሸሽ? የመሳሰሉ ቴክስቶችን ተለቅላታለህ። ይህም ማለት ልዩነቱ አንተ ያደረግከው ነገር ምንድነው? በአካል ያደርጋት በስሜት ነው ያራካት። ገብተዋል? እዛው ጋር ያለው እሷ የአንተ አለመኖር እንዲታሰባት ወይም ደግሞ የአንተ አለመኖርን ፊል እንድታደርገው እድሉን እየሰጣት አይደለም። ሴት ልጅ ደግሞ እንዲህ አይነት ስሜቶችን በደንብ ነው የምታውቀው፣ በደንብ ነው የሚገባት። ከራክ ሙሉ ለሙሉ ከይሆነው ራቅ ማለት የአንተ አለመኖርን የመረር ፊል ታደርገው። ይህ አለውልሽ ማለት ስትፈልጊኝ አለው፣ ይህ የመሳሰሉ ነገሮች ለራስህ የሚሰጡ ዋጋ ነው የሚያሳነሱት። እና እሷም ደግሞ በዚህ ሁኔታ ውስጥ ወደ ህይወት ተመልሳ ትመጣለች ማለት አይደለም፣ መቼም አትመለስም። ወደ ህይወት ተመልሳ የምትመጣው እመነኝ፣ ከእርሷ ጋር ከነበርክበት ጊዜ የተሻለ ማንነት ላይ እስከሆንክ ብቻ ነው። ማለትም በገንዘብም ሊሆን ይችላል፣ ወይም ደግሞ በስሜትም ሊሆን ይችላል። ከርሷ የነበረ ዋጋ እኮ አይኑ ይገባኛል። ፍቅር መናገር አንድ ነገር ነው። ማለት እንደምትወዳት ማሳወቅ ሌላ ነገር ነው። ነገር ግን ሁሌም ቢሆን አለውልሽ ወይም ደግሞ በፈልግ ሽንታይም አለው የመሳሰሉ ነገሮችን ራስን እንደ ባጣ ቆይ ማስቆጠር ነው። አሊም ደግሞ ለራስ የምሰጠውን ክብር ነው የሚቀንሰው። ሰ ከራክ ከህይወቷ ሙሉ ለሙሉ ራቅ። ያኔ ተመልሳ ትመጣለች። ምክንያቱም የአንተ አለመኖር የመረፊን ስለምታረግ ሁለተኛው ፍቅር መስጠት ግዴታ እንደሆነ አታስመስለው። ምንም ጥያቄ የሌለው ነገር መርታ ላታፈቅር ትችላለህ የሰው ልጅን። ነገር ግን ለሚገባው ሰው ፍቅርህን ግን መስጠት ትችላለህ። ያቺ ልጅ ከራቀች በኋላ ተመሳሳይ ስሜቶችን ሁሌም የምታሳያት ከሆነ ወደ አንተ ህይወት የምትመለስበት አንዳችም ምክንያት የላትም። ለምን ትኩረትህን፣ ፍቅርህን፣ እንክብካቤህን ከአንተ ጋም ሳትሆን የምታገኘው ከሆነ ሰው የአንተ መጉደል እንዴት ነው የሚታወቃት? አልያም ደግሞ ወደ አንተ ህይወት ተመልሳ የጎደሉ ማንነቶቿ ነው ፍቅር መስጠት ግዴታ እንደሆነ አክት ማድረግ ልታቆም ይገባል። አይኖ ፍቅር ይገባታል ልጅ ወይ አንተ ከልብ ነው እወዳት አለኩ። ነገር ግን እነዛን ትኩረቶችና የምሰጣቸውን ፍቅር ለጊዜው ማንሳት መቻል አለበት። ያኔ ነው የምታስበለው ማለት ወደ ራሱ መለስ፣ ሰው ልጅ በጣም ነበር የሚወደኝ፣ የሚገባኝ ዋጋ እየሰጠኝ ነበረ፣ የምር የሚያፈቅደኝ ነበር፣ የመሳሰሉ ነገሮችን እያሰበች ወደ ህይወት የምትመልሰው ማጉደል ስትችል ነው። ነገር ግን በተመሳሳይ አንተ ፍቅር መስጠት ግዴታ እንደሆነ ወይም ደግሞ ልክ ለዛች ልጅ በቃ የሚገባትን ፍቅር አድርግላት የተባልክ ይመስል ምንም አይነት ስሜቶችን የማታጎድልበት ከሆነ ለምን ነው ወደ ህይወት የምትመለሰው? ማለት ምን ጎደላት? በርቀት ውስጥ ሆና የምታደርሱላትን ነገሮች እያደቃክላት ነው። በመጨረሻ የምናየው ነገር ራስህን መውደድ ጀምር። ራስህን መውደድ ጀምር ማለት ራስ ወዳድ ማለት አደለም፣ አሊያም ደግሞ ለእርሷ ያለህን ፍቅር አታሳይ። ቀን ስም እያኳረጉ ነገርም እንደው የማይገቡ ነገሮችን አደረጋጉ ራስህን በማዋረድ አሊያም ደግሞ ራስህን የምታሳንስባቸው ምክንያቶችን ለታቆም ይገባል። አዘውተሮ ስልክ መደወል ወይም ደግሞ እርሷ ሳትፈልግህ አዘውተሮ ፈላጊ መሆን የመሳሰሉ ነገሮችን ለራስ ክብር የሚያሳጡ አሊያም ደግሞ በሌላው ዘንድ ተወዳጅነትን ለማግኘት አሁን ምንኳት ትነዋል አይደል ላይክ በደንብ መልፋት ነው የሚባለው። ልክ እንደዚህ አይነት ነገሮችን ልታቆም ይገባል። ማንኛውም ሰው በህይወት የሚመጣው ወዶና ፈቅዶ ነው እና ራስህን መውደድ፣ ራስህን ማክበር ስትጀምር ስጀምር ምንኛ የተመልሳት መጣለች